በሰውነት ደም እንዲመረት የሚያደርጉ ሰባት ምግቦች። ደም ኦክስጅንና ኒውትረንቶችን ለሁሉም የሰውነታችን ህዋሳት ወይም አካላት ለማድረስ የሚጠቅም ወሳኝ ፈሳሽ ነው። ስለሆነም ጤናማ የደም መጠን ሊኖረን ይገባል። እነዚህ ምግቦች የደም ህዋሳትን ለመጨመር ወይም ጤናማ የደም መጠን እንዲኖረን ይረዳሉም። እነዚህ ወሳኝ ምግቦች በተለይ የደም ማነስ ለሚያስቸግራቸው ትልቅ ፎይታ እንደሚያመጡ አዲሱ የኒውትሪሽን ጋይድ ያስረዳል። እነዚህ ምግቦች ለደም ምርት፣ የደም መጠንን ለማመጣጠን የሚጠቅሙትም በጠቃሚ ንጥረ ምግቦች ማለትም በአይረን፣ በፎሌት፣ በዚንክ፣ በቲያሚን፣ በኮፐር፣ በቫይታሚን ሲ፣ በቫይታሚን ቢ12፣ በማግኒዚየም፣ በፖታሲየም፣ በካልሲየም የተሞሉ በመሆናቸው ነው። እነዚህን ምግቦች አሁኑኑ ለመጠቀም እንዲረዳችሁ ቪዲዮውን ጨርሱት። ላይክ፣ ሰብስክራይብ፣ ሸር ይደረግ። ይህን ህይወት ቀያሪ መረጃ መቸማጣት አትፈልጉም። በሰባተኛ ደረጃ የሚገኘው ምግብ ሽምብራ ይሆናል። ሽምብራ ለደም መመረት ወሳኝ ምግብ ሲሆን ከፍተኛ የሆነ የአይረን፣ የፕሮቲን፣ የቫይታሚኖችና የማዕድናት መገኛ ነው። ሽምብራ በፎሬት የበለጸገ ነው። ስለሆነም ቀይ የደም ዋሳትን ወይም ሪድ ብለስ ሴልስን ለማምረት ይረዳል። ሽምብራ የደም ማነስን ወይም አኔሚያን ለመከላከል ይጠቅማል። አኔሚያ ሪድ ብለስ ሴልስ ወይም በቀይ የደም ዋሳት ማነስ እጥረት የሚመጣ ነው። ሽምብራ ከፍተኛ የፋይበር መጠን የያዘ ሲሆን በዚህ ንጥረ ነገር ምክንያትም ዘውታሪ የሆነ ስርዓተ ልመትን ያበረታታል። ለስትሮክና ለሃርት አታክ ሊያደርግ የሚችለውን የደም መርጋት ወይም ሪስክ ኦፍ ብለድ ክሎቲንግ እድልን ይቀንሳል። አይረን ኦክሲጅን ለመሸከምና ለማጓጓዝ የሚጠቅመውን ሄሞግሎቢን ለማምረት ይጠቅማል። አይረን ለቀይ ደም ዋሳት ምርት፣ ለማዮግሎቢን ምርት፣ ለሴሉላር ኢነርጂ ወይም ለዋሳት ኃይል ይረዳል። ፎሌት የዲ ኤን ኤ ሲንተሲስንና የዋሳት ክፍልን በመደገፍ ለቀይ ደም ዋሳት መመረት ይጠቅማል። የቀየ ደሞ መመረት ፈጣን የዲኤንኤ ሪፕሊኬሽን ስለሚፈልግ ፎሌት የዲኤንኤ እና የአርኤንኤ መሰረት የሆነውን ኒኩሎታይድ እንዲፈጠር ይረዳል። ሽምብራ ደምን ከማምረትን በተጨማሪ ለተለያየ አካላት ጤና የሚጠቅም ከተለያየ ምግብ ጋር አብሮ መወሰድ የሚችል ወሳኝ ምግብ ነው። በስድስተኛ ደረጃ የሚገኘው ዘቢብ ነው። ዘቢብ ለደም መመረት ይረዳል። ከፍተኛ የአይረን መገኛ ነው። አይረን ሄሞግሎቢን ለማምረት ይጠቅማል። ሄሞግሎቢን በቀይ የደም ዋሳት ውስጥ ኦክስጅን ለመሸከም ለማጓጓዝ የሚጠቅም የፕሮቲን አካል ነው። ይህም በሰውነታችን በቂ የደም ዋሳት ከበቂ የኦክስጅን መጠን ጋር ለኦርጋኖች ለጡንቻዎች እንዲደርስ ይረዳል። ዘቢብ የኮፐርን መገኛ ነው። ኮፐር ቀይ የደም ሕዋሳት እንዲመረቱ አስተዋጽኦ ያደርጋል ወይም ሰፖርት ያደርጋል። አይረን ጥቅም ላይ እንዲውል ይረዳል። ያ ማለት ሰውነታችን አይረንን እንዲጠቀመው ያደርጋል ማለት ነው። ኮፐር ለተስተካከለ የአይረን ሜታቦሊዝም፣ ለሄሞግሎቢን ሰንተሲስ ይረዳል። ኮፐር ለአይረን ትራንስፖርት፣ አብዞርቬሽን ያገለግላል። አይረን በደም መጓጓዝ የሚያስችለውን ቅርጽ እንዲይዝ የሚያደርገውን ሴሩሎፕላዝሚን ፕሮቲን ለመፍጠር ይረዳል። ኮፐር በጉበት የሚከማቸውን አይረን እንዲለቅና ሄሞግሎቢን ለማምረት እንዲጓዝ ይረዳል። ለሄሞግሎቢን ሰንተሲስ ለሪድ ብለሴል ማቹሬሽን ወይም ለቀየደ መዋሳት ለስራ ብቁ መሆን ያገለግላል። የቀየደ መዋሳት ቁጥር እንዲጨምር ለሚፈልጉ ዘቢብ ሀሪፍ ምርጫ ነው። ዘቢብን አዘውትሮ መመገብ ለቀይ የደም ሕዋሳት መመረት ይረዳል። በአምስተኛ ደረጃ የሚገኘው ምስር ነው። ምስር በጠቃሚ ንጥረ ነገሮች ወይም ኒውትረንቶች የተሞላ ሲሆን የአይረን፣ የፕሮቲን፣ የፋይበር ደግሞ ጥሩ መገኛ ነው። አሪፍ የፕሮቲን መጠን ይዟል። ፎሌትንም ይዟል። ፎሌት ቀይ የደም ሕዋሳትን ለማምረት ይረዳል። ምስር ቲያሚንንም ይዟል። ቲያሚን ለሄሞግሎቢን መመረት ይጠቅማል። ምስር ማግኒዚየምንም ይዟል። ማግኒዚየም የቀይ የደም ሕዋሳት መመረትን ይቆጣጠራል ወይም ሬጉሌት ያደርጋል። ቲያሚን የቀይ የደም ዋሳት ምርት ላይ የሜታቦሊዝም የኤነርጂ ድጋፍ ወይም ኤነርጂ ሰፖርት በቦን ማሮው ላይ ለመስጠት ይረዳል። ቲያሚን ለኒክሊክ አሲድ ሲንተሲስ ያገለግላል። የልብና የነርቭ በትክክል ስራ የመስራት ሂደትን ያረጋግጣል። ኦክሲጂን በትክክል መድረሱን፣ የደም ዝውውር ጥራትን ያረጋግጣል። ለልብ ለደምና ለደም ስር ጤና ይረዳል። ደምን ለማምረት የሚጠቅሙት የቦንማሮ ህዋሳት ከፍተኛ የሆነ ሀይል ወይም ኢነርጂ ይፈልጋሉ። ቲያሚን ለህዋሳት ክፍፍል ወይም ሴል ዲቪዥን ለቀየደ ደም ህዋሳት ለሥራ ብቁ መሆን ወይም ሪድ ብለሴል ማቹሬሽን መሳካት ኢነርጂን ወይም ሀይልን ይለግሳል። ቲያሚን በካርቦሃይድሬት ሜታቦሊዝም ኤቲፒን ወይም አዶኖዛይን ትራይፎስፌትን ለማምረት ያስፈልጋል። በአራተኛ ደረጃ የሚገኘው ምግብ የኦይስተር አሳ ነው። የኦይስተር አሳ ደም እንዲመረት ከሚያደርጉ ወሳኝ ጥቂት ምግቦች ውስጥ አንዱ ነው። ይህም በከፍተኛ የአይረን መጠኑ በከፍተኛና ወሳኝ ኢንዛይሞችና ሚኒራሎች እንደ ዚንክ፣ ካልሲየም፣ ቫይታሚን ሲ በመያዙ ነው። ዚንክ ቀይና ነጭ የደም ዋሳት እንዲመረቱ ይረዳል። ቫይታሚን ሲ አይረን እንዲመጠጥ ይረዳል። በተጨማሪም ካልሲየም በሰውነታችን ጤናማ የደም መጠን እንዲኖር ይረዳል። ኦይስተር ከፍተኛ ኦሜጋ ስሪ ቅባትን በመያዙ ለጤናማ ደም፣ ልብ እና የደም ስር ጤና ይረዳል። ዚንክ ለዲኤንኤ እና ሪኤንኤ ሴንተሲስን ጨምሮ ከ300 በላይ ኢንዛይሞች ኮፋክተር በመሆን ያገለግላል። ለተስተካከለ ዲኤንኤ ሪፕሊኬሽን ሴል ዲቪዥን ወይም የዋሳት ክፍፍል በተለይ በቦን ማሮው ዚንክ ያስፈልጋል። ያለ ዚንክ ሁሉም አይነት የደም ዋሳት መመረት ይቆማል። በተለይ ደግሞ የቀይና የነጭ የደም ዋሳት መመረት። ዚንክ የኤሪትሮፖይሲስን ወይም ሪድ ብለስ ሴል ፎርሜሽን ቦስ ያደርጋል። ዚንክ የኤሪትሮፖይቲን ተግባርን በማነቃቃት ደንብ ደም በቦን ማሮ እንዲመረት ያደርጋል። ዚንክ ለኢሚዩን ሴልስ ወይም ዋይት ብለስ ሴል መመረት መጠበቅ ይጠቅማል። ኢሚዩን ሴል ማለት በሽታ የመከላከል አቅም የሚጨምሩ ሴሎች ናቸው። ዋይት ብለስ ሴል ወይም ነጭ የደም ሕዋሳትም እንዲሁ የኢሚዩን ስርዓት አካል ናቸው። የዚንክ እጥረት ሲኖር ኢሚዩን ሰፕሬሽን ወይም በሽታ የመከላከል አቅም መዳከም ይፈጠራል። ዚንክ የጸረ ኦክሲደንትና የጸረ ብግነት ባህሪም አለው። ሌላው በአሳ የሚገኘው ቫይታሚን ቢ12 ጤናማ የሆኑ የቀይ ደም ዋሳት እንዲመረቱ ይረዳል። የዲኤንኤ ስንት ህስን ወይም የዲኤንኤ መመረትን ይደግፋል። የህዋሳት ክፍፍልን ወይም ሴል ዲቪዥንን የሚመራውን ዲኤንኤን ለመስራት ይጠቅማል። በሶስተኛ ደረጃ ላይ የሚገኘው ወይን ነው። ወይን በከፍተኛ የአይረን መጠን የተሞላ ነው። አይረን ቀየደ መዋሳትን ለማምረት ይጠቅማል። ወይን ጸረ ኦክሲደንት ባህሪ ያለውን ቫይታሚን ሲ፣ ፎሌትን፣ ማግኒዚየምን፣ ፖታሲየምን ይዟል። ቫይታሚን ሲ ሰውነታችን አይረንን እንዲጠቀም እንዲመጥ ይረዳል። ፍሬሽ የሆነ ወይንን በጁስ መልክ መጠቀምም ይቻላል። ነንሄም አይረን በሰውነት ለመመጠጥ አስቸጋሪ ስለሆነ ቫይታሚን ሲ ነንሄም አይረንን ሞር አብዞርቤብል ፎርም ወይም መመጠጥ ወደሚችልበት ቅርጽ ይቀይረዋል። ይህም በአንጀት ላይ በቀላሉ እንዲመጠጥ ይረዳል። ይህም ለተሻለ የ የሂሞግሎቢን ፕሮዳክሽን ወይም የሂሞግሎቢን ምርትና ለቀየደ መዋሳት ምርት ይጠቅማል። ቫይታሚን ሲ ለሪድ ብለሴል ማቹሬሽን ወይም ለቀየደ መዋሳት ለስራ ብቁ መሆን ይረዳል። ቫይታሚን ሲ በቦን ማረው የኦክሲደቲቭ ጭንቀትን በመቀነስ ቀየደ መዋሳት ለስራ ብቁ እንዲሆኑ ወይም ማቹር እንዲሆኑ ምቹ ሁኔታ ይፈጥራል። ቫይታሚን ሲ ለደም ስር ትቦች ጤና ጥንካሬ ይረዳል። ቫይታሚን ሲ ለኮላጅን መመረት ይጠቅማል። ኮላጅን ለደም ስሮች ስትራክቸር ወይም መዋቅር ኢንተግሪቲ ይረዳል። ይህም ለጥሩ የደም መጓጓዝ ይረዳል። ቫይታሚን ሲ እንደ ጸረ ኦክሲደንት ስለሚያገለግል ቀይ የደም ዋሳትን ከኦክሲዳይዝድ ጉዳት ይጠብቃል። በሁለተኛ ደረጃ የሚገኘው ምግብ ቀይ ስር ይሆናል። ቀይ ስር ለደም መመረት ይረዳል። በጠቃሚ ቫይታሚኖች፣ ማዕድናት የተሞላ ነው። በአይረን የበለጸገ ነው። ቀይ ስር ቀይ የደም ዋሳት እንዲመረቱ በማድረግ ለአጠቃላይ የሰውነት ጤንነት፣ የሰውነት አካላት በትክክል ስራቸው እንዲሰሩ ያስችላል። ቀይ ስር በውስጡ በያዛቸው ጸረ ኦክሲደንትና ጸረ ብግነት ባህሪ ባላቸው ኮምፖንዶቹ የደማነስን ወይም አኔሚያ የመፈጠር እድልን ይቀንሳል። ሰውነታችን በቂ የደም ዋሳት መፍጠር በማይችልበት ወቅት የሚከሰት ችግር ነው አኔሚያ ማለት። ቀይ ስር ጥሩ የፋይበር ወይም ቃጫ መገኛ ነው። ፋይበር ለአጠቃላይ ለምግብ ስርዓተ ልመት ጤና ይጠቅማል፣ ሰውነት በትክክል ተግባሩ እንዲያከናውን ያስችላል። ቀይ ስር ለደም ጤና ይረዳል። በከፍተኛ የፎሌት ቫይታሚን ሲ፣ የናይትሬት መጠኑ ቀይ ስር ለደም ምርት ተመራጭ ያደርገዋል። ፎሌት አኔሚያን ወይም የደማነስን ለመከላከል፣ አዳዲስ የቀይ የደም ዋሳትን ለመፍጠር፣ ለዲኤንኤ ሲንተሲስ ማጥፋት ክፍፍል ወይም ሴል ዲቪዥን ያገለግላል። ቫይታሚን ሲ ከእጽዋት የሚገኝ ነን ሄም አይረን የመመጠት ሂደትን ይጨምራል። በተዘዋዋሪ ጤናማ አዳዲስ የደም ህዋሳት እንዲመረቱ ያነቃቃል ማለት ነው። ናይትሬቶች በሰውነት ወደ ናይትሪክ ኦክሳይድ በመቀየር የደም ስሮችን ዘና ሰፋ በማድረግ የተሻለ የደም ዝውውር እንዲኖር ይረዳሉም። ይህም በቂ ኦክስጅንና ኒውትረንት ወደ ዋሳት እንዲደርስ ይረዳሉም። በአንደኛ ደረጃ የሚገኘውና ወሳኙ ምግብ ቆስጣ ነው። ቆስጣ የደም ምርትን ለመጨመር ተመራጭ ምግብ ነው። ቆስጣ በተለያዩ ጠቃሚ ንጥረ ነገሮች የተሞላ ለአጠቃላይ ጤንነት የሚጠቅም ምግብ ነው። ቆስጣ በከፍተኛ የአይረን መጠን የተሞላ ነው። አይረን ሰውነታችን ሄሞግሎቢን እንዲያመርት ይረዳል። ሄሞግሎቢን ኦክሲጅን ለመሸከምና ለመጓጓዝ ይረዳል። ቆስጣ በቫይታሚን ሲ፣ በፖታሲየም፣ በማግኒዚየም፣ በካልሲየም፣ በፎሌትና በቫይታሚን ኬ የተሞላ ነው። ቫይታሚን ኬ ለደም መርጋት፣ አጠቃላይ ለደም ጤና ይጠቅማል። አይረን ለደም መመረት የሚጠቅመውም አንደኛ የሄሞግሎቢን አካል በመሆን ነው። ሄሞግሎቢን ከአራት የፕሮቲን ቼይን የተሰራ ሲሆን እያንዳንዱ ቼይን አይረን ሪጅ ሄም ግሩፕ ይዘዋል። አይረን ሳምባ ላይ ከኦክሲጅን ሞለኪሎች ጋር ይጣበቃል። ከዚያም በደም ዋሳት ውስጥ ኦክስጅን ተሸክሞ ለሁሉም የሰውነት ዋሳት ያደርሳል። አይረን ለቀይ የደም ዋሳት መመረት ይረዳል። በቦን ማረው ውስጥ አይረን ሂሞግሎቢንን ሲንተሳይዝ ለማድረግ ይረዳል። አይረን ለማዮግሎቢን ምርት ይረዳል። ማዮግሎቢን ፕሮቲን ሲሆን በጡንቻዎች ኦክስጅን ስቶር እንዲሆን እንዲከማች ለማድረግ ይጠቅማል። በተለይ በእንቅስቃሴ ጊዜ ይህ ሂደት ለተስተካከለ ለጡንቻ ተግባር ይረዳል። አይረን በማይቶኮንድሪያ እንደ ኤሌክትሮን ትራንስፖርት ቼን በማገልገል ለኤቲፒ ፕሮዳክሽን ወይም ለኤነርጂ ለኃይል መመረት ይረዳል። ይህም ለደም ዋሳት ምርት ይረዳል ። ሌላ አማራጭ ጥሩ የደመጠን ወይም የተስተካከለ የደመጠን እንዲኖራችሁ በዚህም መልክ መውሰድ ይቻላል። በጉሩፕ በጉሩፕ መልክ ማለት ነው። እነሱም በአይረን የበለጸጉ ምግቦች፣ በቫይታሚን ቢ አስራ ሁለት የበለጸጉ ምግቦች፣ በፎሌት የበለጸጉ ምግቦች እና በቫይታሚን ሲ የበለጸጉ ምግቦች ናቸው። ለምሳሌ በአይረን የበለጸጉ ምግቦች ቀይ ስጋ፣ ጉበት፣ የዶሮ ስጋ፣ አሳ፣ እንቁላል፣ ቆስጣ፣ ምስር፣ ሽምብራ፣ ባቄላ፣ ዘቢብ፣ ወይን እና ቀይ ስር ናቸው። በቫይታሚን ቢ12 የበለጸጉ ምግቦችም ስጋ፣ ጉበት፣ ወተት፣ እንቁላል፣ አሳና የእጽዋት ወተቶች ናቸው። በፎሌት የበለጸጉ ምግቦች ቆስጣ፣ ሎሚ፣ ብርቱካን፣ አቮካዶ፣ ምስር፣ ባቄላ እና ሽምብራ ናቸው። በቫይታሚን ሲ የበለጸጉ ምግቦችም ብርቱካን፣ ሎሚ፣ እንጆሪ፣ ቲማቲም፣ የቤል በርበሬ እና ብሮኮሊ ናቸው። እንደ ማሳሰቢያ በምትመገቡበት ወቅት ወይም ምግብ እየተመገባችሁ ሳይመልትነስሊ ቡና መጠጣት የለባችሁ፣ ምክንያቱም የአይረን መመጠጥን ስለሚያስተጓጉል ማለት ነው። ምግብ ከተመገባችሁ ከአንድ ሰዓት ምናምን በኋላ ነው መውሰድ ያለባችሁ። እንግዲህ እስካሁን ያየናቸው ምግቦች የአይረን መመጠጥን ለማሻሻል የቀይ ደም ሕዋሳት ምርትን ለመጨመር የተመጣጠነ ምግብን ለማስጠበቅ ይጠቅማሉም። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮመንት በማድረግ ለሌሎች እንዲደርስ አድርጉ። ስላዳመጣችሁን እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።